ከእግዚአብሔር ከአባታችን ከልጁን ከኢየሱስ ክርስቶስ ጸጋና ሰላም እመኝላችኋለሁ። የተወደዳችሁ የእግዚአብሔር ልጆች አምላካችንና አባታችን ስሙ ከዘላለም እስከ ዘላለም የተባረከ ይሁን በፊቱ እንድንሆን ደግሞ ምሕረትን አብዝቶልናል። ወንድማችሁ ታምራት ኃይሌ ነኝ። የዛሬውንም የቃሉን አገልግሎት በፊታችሁ ይዤ የመጣሁት እየተማርን ያለነው በማዳን ስራው ታማኝ የሆነውን የእግዚአብሔርን ቸርነት ነው እየተማርን ያለ ነው። መነሻ ሀሳባችን ዕብራውያን ምዕራፍ 10 ቁጥር 23 ነው። ዘውትር እንደምናደርገው ዛሬም እሱን በማንበብ እንጀምራለን። ቃሉ እንደዚህ ይላል፣ የተስፋን ቃል የሰጠው የታመነ ነው እና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ይላል። እግዚአብሔር እንደዳመና ከቦ በፊት ለፊታችን ብዙ ምስክሮችን አስቀምጦልናል። ከመጽሐፍ ቅዱስ እነዚህን ምስክሮች እያነሳን እየተወያየን ሰንብተናል። ትናንትና የመጥምቁን ዮሐንስ የህይወት ልምምድና መንገዲያው ወይም ጥርጊያውን ማዘጋጀት ስንነጋገር ነበረ። ስለ እርሱ እግዚአብሔር እናመሰግናለን። ዛሬ ደግሞ በስሟ ስለማትታወቅ በተገለጸው ድርጊቷ ግን ስሟ ሆኖ ስለተጻፈላት በማርቆስ ምዕራፍ አምስት ቁጥር 34 ላይ ደም ስለሚፈሳት ሴት በእምነት ስለተዘረጉት እጆቿ ደግሞ ትምህርትን እንማራለን። አስተማሪው እንግዲህ የእግዚአብሔር መንፈስ ነውና የምናነበውን እንድናስተውል፣ የምንሰማውን ወደ ልቦናችን እንድናደርግ ማርያም የምትሰማና የምታዳምጠውን የምታየውን ነገር ከልቧ ታኖረው እንደሚለው ከልባችን ማኖር እንድንችል በጸሎት እንጀምራለን። እግዚአብሔር መንፈስ ቅዱስ ሆይ ቃልህ በፊታችን ተጽፏል። ልናነበው ተዘጋጅተናል። የተዘጋጀ ልብ ስጠን፣ የሚሰማ ልብ ስጠን። ሰምተን የምንመለስ፣ ተመልሰን የምንታዘዝ፣ ለፈቃድህ የምንገዛ፣ በሐሳብህ የተያዝን ሕይወታችንና ቃልህ የሚስማማ ልጆች እንድንሆን እንወዳለንና እግዚአብሔር አባታችን ሆይ ፈቃደን አድርግ፣ የማያስተውል ልቦና ስጠን እንላለን በኢየሱስ ክርስቶስ ስም አሜን። ማርቆስ ምዕራፍ 5 ቁጥር 34። እርሱም ልጅ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከሥቃይሽም ተፈወሽ አላት። በመም እየተሰቃየች ወደ ሞት የቀረበች ታናሽ ልጅ የነበረችው ኢያኢሮስ የተባለ ሰው ከኢየሱስ መፍትሄ ለማግኘት ወደ እርሱ መጣ። ምንም ኢያኢሮስ ሥልጣን ያለው የምኩራብ አለቅነት ያለው ቢሆንም እንደ ቀደሙት መልእክተኞች ኢየሱስን በመልእክተኛ ልኮ ሳይሆን ያስጠራው ወይም ችግሩን ያዋየው ራሱ ነበር የመጣው። ኢያይሮስ መጥቶ ኢየሱስም በልጄ መዳንና በሕይወት መቀጠል ላይ ሥልጣን ስላለህ መጥተ እጅን እንድትጭንባት በፊት ነኝ ብሎ አጥብቆ ልመናውን አቀረበ። በኢየሱስ ፊት ጥብቅ ልመና ኢያይሮስ ያቀረበው ስለ ራሱና በራሱ ጉዳይ ዙሪያ እንዳልነበረ ጸሐፊው ይነግረናል። የልጁ የሕይወት ሥጋት ግን ታላቅ የልብ ጫና ጭኖበታል። እንዳባትም አባትም ልጁ ነች በዛም ደግሞ ወደ ሞት በህመማ ምክንያት እንደቀረበች ነገሩ አሳስቦታል። ኢየሱስም ወደ ኢያሪዮስ ቤት ጉዞ በጀመረበት ጊዜ ብዙ ህዝብም እያጋፉት በነበረበት ሰዓት አንዲት ሴት ጸሐፊው በስሟ በውል ባይጠቅሳትም የምትታወቀውም ደም ይፈሳት ነበር ተብሎ ስለሆነ በዚህ ነው የምትታወቀው ሴት ከ12 ዓመት ጀምራ ደም እየፈሰሳት በችግር ላይ ነበረች። ለዚህ ህመሟ ደግሞ መፍትሄ ለማግኘት ብዙ መድኃኒቶች ጋር ሄዳለች። አንዳቸውም ግን መፍትሄ ሊሰጧት አልቻሉም። በዚህም ምክንያት ጥሪቷን ሁሉ ተሟጦ አልቋል። አለኝ የምትለው ነገር የላትም። ከህመሟ ውጪ ተስፋ ቆርጣለች። ህመሟን ህመሜ ብላ ይዛው እየኖረች ነው። በዚህ የህይወት አዘቅት ውስጥ እያለች ነበር። እርሷ በነበረችበት መንገድ ላይ የብዙ ሰዎች ጫጫታ እንዲሁም ግፊያ የሞላበት ሁካታ ቀልቧን የሳበው፣ ለነገሩ ከወትሮ የተለየ ስለነበረ የነገሩን ሁኔታ ለማወቅ መቅረብ ነበረባት። ምንም እንኳን እንደተጻፈልን ህመሟ በህብረተሰቡ ውስጥ ከሴትነቷ በተጨማሪ እርኩስ ቢያስብላትም የሰማችው የሰዎች ጫጫታ እና ሁካታ ይህን ሁሉ እንድትረሳ አድርጓታል። ግርግሩ አይኗን ስቧታል። የሰዎቹ መገፋፋትና መብዛት ነገሩን ምን እየተፈጠረ ነው እንድትልና እንድታስብ ያስገደዳት ይመስላል። ጉዳዩ መምህሩ በብዙ አጀብ ተከቦ የአይሮስም ደግሞ አጠገቡ አለ። የተከበረ የምኩራብ አለቃ ነው። ስለዚህ እሱም አለ ከሚሄዱት ሰዎች መካከል እያለፈ መሆኑ ሲገባት በሰዎች መካከል አድርጋ ግፊያው ሳያዳግታት የደሟ ምንጭ ያመጣባት ችግር መሰናክል ሳይሆንባት ሰዎች ቢገላምጧትም ደሟ ከሚያመጣው ሽታ የተነሳ አፍንጫቸውን ሲይዙ ብታያቸውም አይኗ ግን መምህሩ ላይ አድርጋ ወደ እርሱ መጠጋት ጀመረች። ሰዎች ይጋፋሉ። ብዙ ሰዎች ናቸው፣ ከኢየሱስ አጠገብ ለመሆን የሚሞክሩ ዛሬ ደግሞ ምሊፍ ሰራ ነው የሚሉ ብዙ ተጋፊዎችና የሚንጫጩዋሉ። መምህሩ ደግሞ ዛሬ ምን ተአምር ሊሰራ ነው በሚል ርዕስ ዝር የሚወያዩአሉ። ኢያኢሮስ ቤት እኮ ሊሄድ ነው፣ ጉድ ነው፣ ምኩራብ አለቃ ቤት ሊገባ ነው የሚሉ አሉ። ብዙ ወሬ እየተካሄደ ነው። ይህንን ሁሉ እየተጋፋች ነው እች ሴት ቀልቧ ወዳረፈበት መምህር ተብሎ ወደሚታወቀው እየሄደች እየተጋፋች ያለችው እንዳልኩት፣ ሰዎች ሽታዋን፣ ሴትነቷን፣ ነገሯን እያዩ ብዙ ምልከታዎች ቢያሳዩትም እነዚህ ሁሉ ግን እየሄደችበት ወዳለው ጉዞ እንከን፣ መሰናክል፣ የእንቅፋት ድንጋይ ሊሆኑባት አልፈቀደችላቸውም። በልቧ እንዲያው ሌላው ቢቀር ብላለች የቀሚሱን ብቻ ጫፍ ከነካሁን ይበቃኛል እያለች ነው የምትጋፋው። ስለዚህ ትኩረቷ ኢየሱስ ላይ ሳይሆን የቀሚሱ ጫፍ ላይ ነበር። ለሱ እንኳን እንደማትበቃ ለዛች ለቀሚስ ጫፍ እንኳን ብቃት እንደሌላት ራሷን እዛታች አውርዳ ታየት ስለነበረ ከደረሰባት ችግር የተነሳ ኢየሱስ ፊት ቀርባ ተዳሳ ልጄ ሆይ ሌሎች እንደሚሆንላት ባይሆንልኝም፣ ቢያንስ ጫፉ የቀሚሱ ይበቃኛል ብላ በልቧ ሰንቃ ነበር ግፊያ ውስጥ የገባችው። ስለዚህ ትኩረቷ የቀሚሱ ጫፍ ላይ ስለነበረ እየተጋፋች እየገፏት አንዴ ወደ ኋላ ሲወስዷት፣ አንዴ ወደ ጎኑ ሲያረጓት፣ አንዴ ኢየሱስን ሲያርቁባት፣ አንዴ ወደ ኢየሱስ ስትቀርብ፣ እንደዚህ እያለች ጊዜው መድረሱ አይቀርም የቀሚሱ ጫፍ ነካች። ወዲያው ተደርጎ የማይታወቅ ሆኖ የማይሆን ሊሆንም ይችላል ብላ ያላሰበችው ግን ቢሆንልኝ ብላ ትመኘው የነበረው ነገር በሕይወቷ ተፈጸመ። ወዲያውኑ በሰውነቷ ለውጥ ታየ። ወዲያውኑ አስራ ሁለት ዓመት ጀምሮ ሲያስጨንቃት ጥሪቷን ያሟጠጠ ባለመድኃኒት ነኝ እያለ ሲዘርፋት የነበረው ያ ጉዳቷ ሁሉ መቋጫ ተገኘለት። ይፈሳት የነበረው የደሟ ምንጭ ብሎ የሚጽፍልን ጸሐፊው አቆመ። ምክንያቱስ እንደተመኘችው ከኢየሱስ ኃይል ወጣ፣ በሕይወቷ ለውጥን አመጣ። የደሟን ምንጭ ያቋረጠው ከኢየሱስ የወጣው ኃይል ለባከነችበት ዓመታቶች፣ ለጎደለችበት ብዙ ጥሪቶች፣ ግራ ላጋባት የሕይወቷ ቋጠሮ ሁሉም መፍትሄ ነው የሆነላት። ኢየሱስ ማን ነው የነካኝ የሚለውን ጥያቄ ጠይቆ እሷም በማፈር እና ባለማፈር ምን ይለኛል? ሴት ነኝ፣ በሽታ ነበር፣ ሳላስፈቅደው ብዙ ነገር ከተፈጸመና ካሰበች በኋላ ፊቱ ቀርባ ጸሐፊው እንደሚለን ልጄ ሆይ ብሎ ሲጠራት እምነቷ ደግሞ ድነትን ፈውስን፣ መሻሻልን፣ ለውጥን ወደ ሕይወቷ እንዳገባ ወይም ይቅርታ እንዲገባ ምክንያት እንደሆነላት ነግሯት ደግሞም በሰላም ሂጂ ብሎ ሲያሰናበታት እናነባለን። አስቀድሞ ልጄ ይላታል፣ ከዛ ደግሞ በሰላም ሂጂ ይላታል። ለዚህ ሁሉ መሆኑ ምክንያቱ እምነትሽ ነው ብሎ ሲያጸናላት እናያለን። ስትመጣ ወደ እርሱ ሰላም አልነበራትም፣ ልጅም ልትባል የሚያበቃ ጤንነት አይሰማትም ነበር። አሁን ግን ያገኛት ጌታ ነገሯን ሁሉ ለዋውጦት ነበርና ዛሬ ደም አይፈሳትም። ዛሬ ሙሉ ጤነኛ ናት። ዛሬ በእምነት የሚዘረጉ እጆች ያሏት ሴት መሆኗን በሰዎች ሁሉ ፊት መስክሮላታል። ስለዚህ ሰዎች ስትወጣ ስትወርድ በመንገድ ላይ ሳያዩአት ያች ደም የሚፈሳት እርኩስ ሴት ብለው አይጠቋቋምባትም። ዛሬ የኢየሱስን ቀሚስ ጫፍ ነክታ በእምነት የዳነች ተብላ ሴት የምትታወቅ ነች። ሰዎች ሳይዋት የጌታ ምሕረት የተደረገላት ብለው ያወጃሉ። ሰዎች ሳይዋት ደም የሚፈሳት ሴት ተብላ ሳትሆን የምትታወቀው እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ የታረቃት የእግዚአብሔር ልጅ ተብላ ትታወቃለች። መፈወስ ብቻ አይደለም ለሰውነቷ የመጣው፣ የደሟ ምንጭ ብቻ አይደለም የደረቀው፣ ዛሬች ሴት ከእግዚአብሔር ጋር የታረቀች የልጅነት ሥልጣን የተሰጣት የእምነት እጆች ያሏት መሆኗን በሰው ፊት የተመሰከረላት ሴት ነች። ከዚህም የተነሳ ሁሉ ነገሯን ጥላ ሁሉ ነገሯን ትታ ልትከተለው የምትችለው ሌላ ትልቅ የሕይወት ጎዳና የተከፈተላት የእግዚአብሔር ልጅ መሆኗን ኢየሱስ ክርስቶስ ሲመሰክርላት እናያለን። ትንቢተ ኢሳያስ ምዕራፍ 26 ቁጥር 9 ፍርድህም በምድር ባደረግህ ጊዜ በዓለም የሚኖሩት ጻድቃን ይማራሉና ነፍሴ በሌሊት ትናፍቀሃለች፣ መንፈሴም በውስጤ ወደ አንተ ትገሰግሳለች። እች ሴት ወደ ኢየሱስ ከመናፈቋ መፍትሄ የሚሰጣት እሱና እሱ ብቻ መሆኑ ከማወቋ የተነሳ የሰዎች ጋጋታ፣ ጫጫታ፣ ግፊያ፣ ግልምጫ፣ ምን ትሰሪያለሽ፣ የአፍንጫ መያዝ ይህንን ሁ መሰናክል አድርጋ ከኢየሱስ ደጅ እንዳትደርስ ሊያገዳት አልቻለም። እንዳለችው ኢየሱስን ቀሚሱን አገኘች ሕይወቷ ተለውጦ ሄደ። ልክ እንደዚህ ሁሉ ነፍሴ በሌሊት ትናፍቃለች እንዳለ ሁል ጊዜ እሱን መናፈቅ ይሁንልን። መዝሙረ ዳዊት 28 ቁጥር 2፣ ወደ መቅደስህ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኩትን የልመናዬን ቃል ስማ። ይላል ዳዊት። በመቅደስ ሆኜ እጄን አንስቼ ወደ አንተ የጮኩትን የልመናዬን ቃል ስማ። እኛም በእምነት እጆቻችንን ሊሰማ ሰምቶ ሊያደርግ አድርጎን ሊያስደንቀን ወደሚችለው ወደ እግዚአብሔር እጆቻችንን በእምነት ማሳት ይሁንልን። የሚረዳን አምላክ እንደ ልጅ የቆጠረን አምላክ ሕይወታችንን የለወጠ አምላክ ከጨለማ አስመልጦ ወደሚደነቀው የልጁ የፍቅር መንግሥት ያፈለሰን አምላክ ዜገኞች እንድንሆን የረዳን አምላክ በሰማይ ሊሰማ ሊያደርገን የሚችል አምላክ አለና የእምነት እጆቻችንን ማንሳት ይሁንልን። የእምነት እጆቻችን ሲዘረጉ ታዲያ የሚነኩት ኢየሱስንና ኢየሱስን ብቻ ይሁን። ያን ጊዜ ብቻ ነው እውነተኛ መፍትሄ፣ ያን ጊዜ ብቻ ነው እውነተኛ ለውጥ ሊመጣ የሚችለው። እንጸልይ። አባታችንና አምላካችን ሆይ፣ የእምነት እጆቻችንን እንዲዘረጉ አንተንና አንተን ብቻ እንዲነኩ ጸጋ እናብዛለን። ዛሬም በቃለ ወደ እኛ እንደመጣ ከዚች ሴትም ደግሞ እንዳስተማርከን በምናልፍበት አንዳችም ሁለትም ሶስትም በሚባሉ በታላቅም በሆነ በትንሽ መከራ ውስጥ ስናልፍ የእምነት እጆቻችን እንዳይሰልሉ አንተ እንድትፈውሰን እምነትን እንድትጨምርልን ጸጋ እንድታበዛለን በእምነት አንተን መዳሰስ እንድንችል እንድትረዳን። ከሚጋፋ ህይወት፣ ከሚንጫጫ ህይወት፣ አንተን ከሚያሰለች ህይወት ትታደገን ዘንድ እንጸለያለን። ነገር ግን በእምነት እንድንነካ ጸጋ እናብዛለን። ይህንን ሁሉ ጸለየን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን ስሙ የተባረከ ይሁን። ስለነበረን ጊዜ እያመሰገን ነው። በሚቀጥለውም ደግሞ የቃሉ ማዕድ እስክንገናኝ ድረስ የእግዚአብሔር ቸርነትና ጥበቃ በያለንበት ከሁላችን ጋር ይሁኑ እላለሁ። እግዚአብሔር ይባርካችሁ። ቃሌ ቃሌ ከማር ይልቅ ይጣፍጣል ቃል ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል ቃሉ